ሰላም ጤና ስትል ውዴ ቻናል ቤተሰብ ተከታታዮች እንዴት አላችሁ? ዘመን እንግዲህ ከኮበለለበት አገር ተመልሷን ሻቢያ ወይም ኤርትራ ውስጥ እንደነበረ ሰሞኑን ደግሞ ጎጃም ምድር እንደተመለሰ መረጃዎች በትክክለኛ ደርሰውኛን። ትኩረት በተለይ ለመንግስት። ሰሞኑን እንግዲህ ጠፍቶ እንደነበር ይታወሳል። አንዴ ኤርትራ ገባ አንዴ ሱዳን ገባ ሲባል ነበር። ኤርትራ ሻቢያ ውስጥ ነው የቆየው በዚህም ምክንያት በኮንትሮባንድ መልኩ ትጥቅ መሳሪያዎችን እዞ ገብቷል። የገባውም አሁን ጎጃም ላይ ይገኛ። በተለይ ኦፕሬሽን ከፍተኛ እንዲሰራ መልእክቴን ማስተላለፍ ፈልጋለሁ። ይህ ከተጨባጭ መረጆች ያገኘሁት ነው። ከሱ ስር ያለ ሰው ነው ይላከልኝ። ትኩረት ይሰጠው፣ ትኩረት ይሰጠው። ለዛም ነው በትናንትና እለት መግለጫ የሰጠውም በአካል ተገኝቶ በቪዲዮ የተገለጠውም በዚህ መልኩ ነው እንጂ አልነበረም። ጎጃ ምድር አልነበረም። በዚህ ወር ውስጥ ጎጃ ምድር አልነበረም። ሰሞኑን ግን አሁን ጎጃ ምድር ተመልሷል። ይሄ ቆየውም ደግሞ ከሻዕቢያ መንግስት ጋር በኮንትሮባንድ የትጥቅ ማሳሪዎችን ይዞ ነው የገባው። ስለዚህ ሻዕቢያ ደግሞ ለኢትዮጵያ ቁጥር አንድ ጠላቱናት ከምትሰራ አገር አንዷ ነች። እሷ ጋር ሆኖ እየሰራ እንግዲህ የኢትዮጵያ ነጻ አወጣለሁ የሚለው ይህ ቡድን ነው። በዛሬው ዕለት እንግዲህ መግለጫ እየሰጠ የሚገኘው ማለት ነው። ስለዚህ ትኩረት እንዲሰጠው መልእክቴን ለመንግስት ማስተላለፍ እፈልጋለሁ። ከዚህ ጋር የዝን ቀታ የምናልፈው እንግዲህ አርቲስት ሰለሞን ህይወት ልፈቱን ተመልክቶ የህወሓት የሚመራው ክንፍ በደብረ ጽዮን መግለጫ ሰጥቷል። እንግዲህ ያዘ መግለጫ በደብረ ጽዮን በህዋት ስምና በራሱ ስም መስጠቱ እንግዲህ ተመልክቷን የሰጠበት ምክንያትም ደግሞ ለህዋት ቀንደኛ ክንፍና ተዋናይ ሆኖ ሲሰራ የነበረው አርቲስት ሰለሞን በዛ ምክንያት ውለታውን ላለመርሳት እንግዲህ ደብረ ጽዮን መግለጫ የሚሰጠው በዛው አማካኝነት ነው። ስለዚህ ነው እንግዲህ የጎሳ ፖለቲከኞች ላብነት ያለ እንግዲህ በቀዳሚነት የሚታወቀው ህዋት ነው፣ ቀጥሎ ፋኖ እንዲሁም ደግሞ ሸኔ ይቀጠላል። ሌሎች ደግሞ እንግዲህ በፊት ያልወጡ ብዙዎችም አሉ። እነዚህ ናቸው እንግዲህ ሀገርን ነጻ እያወጣ እንመራለን እያሉ እንግዲህ የሚጫወት በየአቅጣጫቸው ህወሓትም እንግዲህ በስልጣን መንበር በነበረበት በ27 ዓመት ሙሉ አንድም ጠብ የሚል ስራ ሳይሰራ ለወንበሩ ብቻ የኖረ መሆን በተግባር ያየንበት ጉዳይ ነው። ሌሎችም እንግዲህ ከዚህ መማር እንዳለብን በቂ ማስረጃ ይመስለኛል። ስለዚህ ሰሞኑን እንግዲህ ዘመነ ካሴ የነበረበት ቆይታ በኋት እንደነበር አሜን ከሻቢያ መንግስት ጋር እንደነበር፣ እንዲሁም በርካታ የትጥቅ መሰረቱን እዞ ወደ ጎጃም ምድር ተመልሷ ማለት ነው። ሰው ለልማት ይሰራን ይህነዚህ ደግሞ በጣም የሚገርም እኮ ነው። የህልውና እንግዲህ የዳቦ ስም ነው። የህልውና የማንነት እነዚህ ክፍተቶችን በመጠቀም በሶሻል ሚዲያ በማጠለቅለቅ ተሰሚነት ለመስጠት ነው ብዙ ጊዜ እንግዲህ የሚጮሁት። ሁኖም ግን ተሳክቶላቸው ህዝብንና ክልሉን እንግዲህ ወደ ማይሆን አዝቅጥ ውስጥ ከተውታ ማለት ነው። ሌላኛው አንድ ሻምበል ያዝነ እያሉ በሶሻል ሚዲያ ሲቀባበሉት ትያዩ ነበር። ጫኔ ሻለቃ የሚባል ጫኔ በመከላከያነት ሲሰራነት የነበረው መከላከያ በዘው በህይወቱ ተወራርዶ ቆርጦ የገባ ለሀገር ህልና የሚዋደቅ ነው። ስለዚህ ምንም አይደንቃቸውም። በእነሱ ደግሞ እኛ ልንኮራ ይገባል። አንድ ሰው ሰው እናንተ መቶ 20 በላይ ያመናችሁበት በሜዳ ላይ በስልጣና ላይ ያለ በደቂቃ ውስጥ ምን አላችሁ እስቲ? ጥያቄው ለእናንተ ልተውና፣ ማስተባበያን የተሰጠ ማስተባበያን የተሰጠ ቤት ሲሰሩ ምናምን፣ ይህ ከእውነት የራቀ ነው። ምክንያቱም በቪዲዮ ልታወጡ አልቻልክም፣ ተጨባጭ እውነታ ስለሆነ ስለዚህ በበቂ በላይ ማስረጃ ነው። ደግሞ ሲቀጥል ሰላሳ ጊዜ ሰላሳ እሺ ጊዜ እሺ ቢሆን አባይም ልትሻገር የማችልበት ደረጃ ነው እንኳ አራት ኪሎ ትገባ ቀርቶ ማለት ነው። ግን ከሁሉ በላይ ለክልል ቅድሚያ መስጠት አለብን። በተለይ ህዝቡ መንቃት አለበት። ሌላኛው ደግሞ ከዘረፋ እየተካሄደበት ያለበት በጣም በሰፊ ሁኔታ ስለሆነ በነቃና በተናበበ መልኩ ከመንግስት ጎን መቆም እንዳለብን መልእክት የማስተላለፍ እፈልጋለሁ። ምክንያቱም እስካሁን ድረስ ውጤታቸውን በአንድም በሌላም አይተናል፣ ተገንዝበናል። ዘምን አሁን እየሰራ ያለው ከነደብሪ ፅዮን ጋር ጋ ካዋት ማእሚን ከነደብሪ ፅዮን ወይም ደሞ ካዋት ቡድን ጋር እና ከሻቢያ ጋር ነው። ለዚህ ማረጋገጫ ሰሞኑን ከሻቢያ መንግስት ጋር የትጥቅ መጻሮች ይዞ ጎጃም ምድር ገብቷል። ጎጃም ምድር ገብቷል። መግለጫ የሚሰጠ አሁን ነው። በፊት እንዳል ነበር እናውቃለን። ይሄ ደግሞ በተጨባጭ ማስረጃ ከውስጥ ያለ ነው ያገኙት፣ በተጨባጭ ስለዚህ መንግስት አሁን በድጋሚ ማስተላለፍ የምፈልገው ጎጃም ምድር ላይ ስላለ በትኩረት አስስ ወይም ደግሞ ኦፕሬሽን እንዲሰራ መልእክት የማስተላለፍ በድጋሚ ነው የምንፈልገው። ምክንያቱም ይሄ ሰው ለልማት የልማት መሳሪያ ይዞ የመጣን ይሄ ደግሞ በጣም በሚያሳዝን መልኩ የሰው ህይወት መስዋዕትነት የሚሆን ኢብን እንኳን ራሳቸው አንድ ሰው የሆኑ እኮ ነው ክልሉ ነፃ እናወጣለን የሚሉት ሰሞኑን እያየን ያለ ነው በጣም የሚያሳዝን መምህራን ላይ እየደረሰ ያለውን እያየን ነው ጸረ ትምህርት ጸረ ልማት ይህን እያከናወነ ነው። እንግዲህ ሀገራችን ነጻ ወይም አማራ ክልል ነጻ ሊወጣ የሚችለው ማለት ነው። ስለዚህ የኢትዮጵያ መቼም ፈጣሪ ስባት የሚል አቅጣጫን አስቀምጣለሁኝ ቢሆንም ግን ከመከላከያ አይሳካም ማሳካት ሳይሆን ማስብም አይቻልም፣ ማሰብም ራሱ በፍጹም አይቻልም። የእነሱ ትልቁ ጦርነት ያለ ሶሻል ሚዲያ ላይ ብቻ ነው። ሶሻል ሚዲያ ላይ ብቻ ነው መቶ ፐርሰንት ይሄ ያየው ተጨባጭ ፋክት ስለሆነ ነው። በሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ በአክብሮት እየጠየቅኩኝ ቻው።